ቅድስቴ ታሪክ ሰራች በስተ መጨረሻ ቅድስቴ ወይዘሪት ማህሌትንና ወይዘሪት ኢፍራታን በቁጥጥር ስር አስዋለቻቸው። በፖሊስ ጋ ተባብራና ለፖሊስ ሁሉንም መረጃ ይዛ እንዲሁም ደግሞ በስልኳ እየቀዳቻቸው ባለበት ሰዓት ምን ልትሰሪ እዚህ መጣሽ? ቆይ አሁን ብሩክ የታለና? ወይስ ደግሞ ልትዘርፉ ነው የመጣችሁት? እህታማቾች እያለች ብዙ ነገር አስወራቻቸው። ከዛም ጭራሽ ይባስ ብለው ቅድስቴን የግድያ ሙከራ ሲሞክሩባት በጣም ደነገጠች። ቆይ አንቺ እኔን ለመግደልና የብሩክን ሀብት ለመዝረፍ ነው እንደ የመጣሽው። ነገር ግን እሱ ነገር አሁን ላይ አይሳካልሽም ምክንያቱም ብሩክ ምንም ነገር የለውም ብላ ቅድስቴ ስታፋጥጣት፣ አይ ነገርኩሽ፣ እኔ የምፈልገው እናቱ ገና በልጅነቱ ስታገባ ለወደፊት ሚስትህ ብላ የሰጠችው ወርቅና እንዲሁም ብዙ ነገር አለ። እሱም ብቻ ነው የምፈልገው፣ ካልሆነ ግን እገልሻለሁኝ ብላ ስታስፈራራት፣ ቅድስቴም ደግሞ የሆዷን በሆዷ አድርጋ እሩም ውስጥ አስገባችና ከኤፍራታ ጋር አድርጋ አጨናነቀቻቸው። ዳጣ ምን ገጠማት? ዳጣ በስተመጨረሻ እናቷን ለማፈላለግ በምትጥርበት ሰዓት ሙጎ አመሰግናለሁ፣ ግን ደግሞ የእውነት እናቴን የማገኛትና እናቴን የማቅፋት አይመስለኝም። እንደዛ ነው የምሰማኝ ስሜት ብላ ስትል፣ ምን ማለትሽ ነው ዳጣ? መጀመሪያ ያንቺን እናት እናገኛትና ከዛ ደግሞ የኔ ለማንጣት ሁለታችንም ተባብረን እንሰራለን ብሎ ቃል ገባላት። እሷም ደግሞ እሺ፣ አመሰግናለሁ ሙጎ ላደረክልኝ ነገር በሙሉ። ሉላን ደግሞ እመነኝ፣ ያው ከፊትህም ባልቀድሜም ከኋላ ቀድሜ ግን የእውነቴን ነው ምልህ፣ ከአንተ ኋላ ኋላ እያልኩኝ ሉላን ወደ አንተ ቁጥጥር ውስጥ አስገባልሃለሁ ደግሞም ብሩኬ ሲመጣ ሶስት እንሆናለን ብላ ስትል፣ እባክሽ በአሁኑ ሰዓት ስለ ብሩክ ባታነሺ መልካም ነው። እኔ ቃሌን ጠብቅ ያለሁኝ ምሳሌ ታክማ ትድና ትመጣለች። ያን ጊዜ እኔም የልጅነት ጓደኛዬን እንደበደልኩት ሳይሆን ብዙ ውለታ እንደዋልኩለት አስብ ይሆናል። ማህሌትም ደግሞ ከላይ ሆና ታየኝ ይቅርታ ሀይሚም ደግሞ ከላይ ሆና ታየኝ ይሆናል ብሎ አለ የፍቅርን ሚስት። በሌላ በኩል ደኝነታችንንም እሷ ታይ ይሆናል ከላይ ሆና ሀይምዬ ብሎ ሲል፣ አዎ በደንብ አድርጋ ነው የምታየው፣ ምንም የሚያጨናንቅ ነገር የለም እዋከህን እያለች ዳጣየ ቃሏን ገባችለት። በሌላ በኩል በጣም በሚያሳዝንና እንዲሁም ደግሞ በሚያስደስት ሁኔታ ያው ፖሊሱ ትሰሚኛለሽ? ማህሌት እንደው ጠቅላላ አንቺ የት ተጨመላለቅሹ የት ተጨመላለቅሹ በወንጀል ነው እና እንዴት እንደዚህ አይነት ነገር ታደርጊያለሽም? ብሎ ሲላት፣ አይ እኔ በፍጹም ምንም ነገር አላደረኩም፣ እመነኝ መርማሪ እመነኝ። እዚህም የመጣሁት ቅድስቴን ለማየት ነው እና ደግሞ ያው የባሌ ቤት አይደለም፣ ባሌ ናፍቆኝ ነው እንጂ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 አራቱን አቅጣጫ እያዞርኩኝ እያስገበኘሁሽ ምን ልሆን ብለሽ ነው እራስሽን አጥፍተሽ፣ እራስሽን ለማጥፋት ሙከራ የምታደርጊው? ሉላ ኧረ እባክሽ አታሳብጅኝ፣ አንቺ ሴትዮ ብሎ ሲላት፣ ቆይን የምላድርግህ አሁን። እስግራ ገባኝ እኮ እውነቴን ነው የምልህ። ተወኝ በቃ። እኔ አንተን አልወድህም አላፈቅርህም። የዚህ ሁሉ መንስኤ ያ ሞገስ ደሃ ነው አይደል? እረ እሱ በምን ጣዕሙ እሱ አሁን እዚህ ውስጥ ምንም የሚያገባው ነገር የለም። እኔ ግን ከአንተ ጋር ሁኜ መቼም ቢሆን ደስተኛ አልሆንም። አንተም ደስተኛ እንደማትሆን አንተ ራሱ ውስጥ ያውቀዋል። ነገር ግን በፍጹም መቀበል አልፈለግክም ብላለችው። ትሰምኛለሽ? እንደ ሐዘን ሁሌ እንደ ሐዘን ጥቁር መልበስ ተወጃለሽ? አዎ። እና ታዲያ ደስተኛ መሰልኩ? ለዛ እኮ ነው። ለምን አተወኝም? የእውነት አንተ ብትወደኝና ብታፈቅረኝ ትተወኝ ነበር ብላ ስትለው አይደለም፣ ጥቁር ልብስ ገና ማቅ ትለብሻለሽ። ደግሞ እራሴን አጠፋለሁ ብለሽ ባትሳሳች ጥሩ ነው። እራስሽን ስታጠፊ አብሮሽ የሚጠፋውን ሞገስ ነው። እናም ከነገ ጀምሮ በፍጹም ይችን ብርሃን አታያትም ብሎ ቤት ውስጥ ይዞ ሂዶ ቆለፈባት። ኤፍራታና ማህሌት በቃ ለዝና ደውለትና ዝና ያስወጣን ከችግራችን ብላ ስትል፣ አርፈሽ ተቀመጪ። ኤፍራታ የዚህ ሁሉ መንስኤ አንቺ ነሽ። እንደው እያንዳንዱ ቀን ሀሳብ ታመጫለሽ። ሀሳባችን ተሰክቶ ሳይሆን ተጨናክፎ ነው። ቆይ ምን አይነት አረመኔ ጨካኝ ነሽ? እያለች እዛ እስር ቤት ሲጣሉ፣ እስር ቤት ያሉት ደግሞ አረ ተረጋጉ፣ እናንተ ሴቶች ምን ሆናችሁ ነው? በአንድ አይደል እንደ የመጣችሁት፣ ወንጀሉንስ በአንድ አይደል እንደ የሰራችሁት፣ አንቺ ነሽ አንቺ ነሽ ከምትባባሉ ለራሳችሁ መፍትሄ ብትፈልጉ አይሻልም? እንደ ብለው እስር ቤት ያሉት ሰዎች ተቆጡ። ቆይ ማህሌት፣ እኔ እኮ ላንቺ ብዬ ነው ማለቴ፣ እቃ ሽን ብታመጪ ቤትሽን ብታዩ ደግሞ ለወደፊቱ ዝና ይሰራል ይገዛልኛል ብለሽ የለ ታዲያ ምን አይነት እቃ እንዳለው እንደሌለው እናም ደግሞ ቅድስትን ካገኘናት ቅድስትን ካገኘናት እኮ እንገላታለን አሊያ ደግሞ ከዛ ከቤት እናባረራታለን ብዬ ነበር ብላ ስትላት እሱስ ልክ ነሽ ግን ምን ዋጋ አለው እሷ ቀደመችን እንጂ እያለች አለች ቅድስቴ ቅድስቴ ቆይ እያንዳንድሽ እንደዚህ ዋጋ ላስከፈልሽኝ በሙሉ እኔ ራሴ ዋጋ ነው የማስከፍልሽ ስለዚህ ኑ ቶሎ እያለች ቀጥ አድርጋ መራቻቸው እቤት ከገቡ በኋላ ኤፍራታና ማህሌት ቆይ የእውነት ሰው የለም እንዴ እያሉ ማውራት ጀመሩ። ምናልባት ይሆናል። ቆይ ግን ልጅቷ እንዴ ብትደፍር ነው ማለት፣ ብሩክን አለመኖሩን አውቃ፣ እሷ ተበጃጅ ታወታ ይሆን እንዴ እያለች ነገር ትለኳኩሳለች። ይሆናል እንግዲህ ብሩክ እኮ በጣም ጅልና የዋህ አይደል፣ ሁሉን ሁሉንም ህዝብ ይወዳል። እና ለዛ ይሆናል እያሉ እያወሩ ባሉበት ሰዓት መርማሪው ቅድስትን፣ እያንዳንዱ ነገር ታስወሪያታለሽ ብሎ አላት። አረ በፍጹም እኔ እንደዛ አላደርግም። ምስ ማህሌት እኮ በጣም አረመኔና ጨካኝ ናት፣ የሆነ ነገርስ ብታደርገኝ ብላ ስትል፣ አይ በፍጹም ምንም አታደርግሽም። እያንዳንዱ ነገር በዝሽ በመቅጃ ትቀጃታለሽ፣ እንደውም ለወደፊቱ ጥሩ ማስረጃ ነው ብሎ አላት። እንግዲህ ማህሌት እያበቃላት ይገኛል። በሌላ በኩል ዳጣ ከቤተሰቦቿ ጋር ስትገናኝ በሚያሳዝን እና በሚያስከፋ ሁኔታ አንዱ ቦታ ሂዳ ገነት፣ እንዴ ሞገስን ይሄ ባልሽ ነው እንዴ? በጣም ያምራል ብለው ሲሏት፣ ኧረ በፍጹም ይሄማ ባል አይደለም። እና ታዲያ ምንድን ነው? ማለቴ ጓደኛዬ ነው። እሺ፣ ምን እግር ጣለሽ ዳጣ? ቤተሰቦችን እያፈላለኩ ነበር። ውይ እኔ እኮ አላውቅም። ነገር ግን እዛ ሰፈር ሂጅና የድሮ ጓደኛሽን ታገኛታለሽ ብላ እዛ ጋ ሲሄዱ ደግሞ ስለ ጓደኛ እንዲሁም ደግሞ ስለ ጎዳና ህይወት እያወሩ ባሉበት ሰዓት የምሬ ነው ምልሽ፣ አጣዬ እንኳንም ይህንን የመሰለ ጓደኛሽን ያገኘሽ። ማለቴ ምንም ቢሆን እንኳ መልካም ልጅ ነው ያገኘሽው። ቆይ ግን ማን ነው ምንሽ ነው? እያለች ጠየቀች። እሷም ደግሞ አረ ምኔም አይደለም ወንድሜ ነው። ይልቁንስ ያን ጊዜ እኔ በማታ ስጣል አንቺ ሁሉንም ነገር እንዳየሽ ነገረችኝ። ገኒ ልትነግሪን ፍቃደኛ ነሽ ብላ ስትላት፣ በሚገባ እውነት ለመናገር ያን ጊዜ በፎጣ ተጠቅልሎ እኛማ ምግብ ነው ወይ ብለን ነበር። እሺ ሳስ ከዛማ፣ እንደ አጋጣሚ ስሄድ ልጅ ናት። ምን? አዎ አንቺ ነበርሽ። ከዛን ሰውየውን ስከታተለው ጭራሽ ወንድ ነው። አዎ ልጅ ወንድ ነበረ። ከዛ የሆነ የሀብታም ግቢ ገባ። የእውነትሽን ነው አው ልጅቷን ራሱ አንቺን ራሱ ሲያስቀምጥሽ በጣም ደንግጦና ፈርቶ እንዲሁም ደግሞ ሁለት ልብ ሆኖ ነበር፣ ግን ቶሎ አስቀመጠና በቶሎ ወጣ። ይሄን የተፈጠረው ነገር ስለዚህ እናት ወልዳ እንደማትጥለኝ አውቆ ነበር። እንዴት እናት የወለደችው ልጇን ልጥል ትችላለች? ምንስ ምክንያት ቢኖራት ነው እያለች ዳጣዬ ስታለቅስ በነበረበት ሰዓት ታይ ብሎ ሞገስ፣ ቆይ ግን መጀመሪያ ብታገኛት ምን አይነት ጥያቄ ተጠይቂያት ነበር? ባለበት ሰዓት መጀመሪያ እናቴን ማገኛት አይመስለኝም፣ ምጎ ግን ካገኘኋት ደግሞ መጀመሪያ ለምን ጥለሽኝ ሄድሽ፣ ለምን ጣሽኝ ነው የምላት። ምክንያቱም ያለ ዘር ያለ ወንድም እህትና ያስቀረችኝ። ሞገስ ብድግ አለና ታይ ዳጣ ምናልባትም እኮ እናትም አባትም ወንድምም ህትም አክስትም አጎትም ይኖርሽ ይሆናል። ስለዚህ የሆነን ነገር ለመልካም ነው ለበጎ ነው ብለን ብናጣጥመው አይሻልም እንዴ እያለ አላት። ከዛን የእውነት ዳጣ እምባደም አለቀሰች። የዚህ ሁሉ መንስኤ አባቴ ነው ማለት ነው። እናቴ ጥላኝ አልሄደችም ማለት ነው። ታዲያ እናቴ የት ናት? እባክሽን ይዘሽኝ ሂጂ ብላ ብትላትም አይ እኔ እንኳ ይሸሽ አልሄድም፣ ነገር ግን እኔ ራሴ በምልክት እነግራቸዋለሁኝ። ከምንም በላይ ደግሞ ዳጣ ህይወትሽ እንዲስተካከል እፈልጋለሁኝ ብላ ስልክ ቁጥር ሳይቀር ተቀበለቻቸው። ቅድስቴ ቅድስቴ ወደ ሞገስ ጋ ብትደውልም እንኳ በፍጹም ሊያነሳላት አልቻለም። ከዛ ብሩኬ ጋ ደውላ ዛሬ እኮ ማህሌት ትመጣች ብላ ስትለው ምን አለ ደነገጠም ኦይች ሴትዮ እኔ በሌለሁበት ልትገልሽ ፈልጋ ነው እንደ የመጣችው። አይ እንደሱ እንኳ አይመስለኝም። ታዲያ ምንድነው? ቅድስት ነገርኛ እያንዳንዱ ነገር ሲመስለኝ ያላትን የእናትህን ወርቅና እንዲሁም ደግሞ ሌላ ልብሷን ምናምን ይመስላል። አይ እንደዛ አይደለም ባክሽ፣ ያንን ዝናን እንዳታምነው። ምናልባት ከዝና ጋር የሆነ ሴራ ሸርበው ስለሚሆን አንቺም ቢሆን ተጠንቀቂ ብሎ አለ። ከዛ ቅድስቴ ምን አለ ምን አለ እንደታሰረች ና ላሳ ስራት እንደሆነ ብነግርህ፣ ግን ደግሞ በጣም ይከፋሃል፣ ግን ደግሞ በጣም ይከፋሃል። ስለዚህ ዝም ብል ይሻላል። ለማንኛውም ምሳሌ እንዴት ናት ብላ ስትጠይቅ፣ አይ ምሳሌ ለጊዜው በጣም ደህና ናት፣ ነገር ግን ሕክምናዋን ገና አልጀመረችም። አሁን ላይ ሌሎች ምርመራዎች ያሉ ምናምን ብሎ ሲነግራት ከዛ እሷም እሺ እኔም ጸሎት አድርጋለሁ ብላ ቅድስቴ በሀሳብ ተዋጠች። አሁን ምሳሌ ታክማ ብትድንና እኔም ደግሞ ብሩክን እንደምወደው ነግሬው አግብቶኝ አብረን ብንኖር የእውነት ኃጢአት ይሆንብኝ ይሆን ወይስ ደግሞ ሀይሚ ትቀ የሚሆን እያለች ግራ ተጋባች። በሌላ በኩል ማህሌት ምን አገባሽ፣ ይሄ እኮ ቤቴ ነው ብላ ስትል አይ ይሄ ቤት ያንቺም የኔም የማንም አይደለም ተሽጧል ብላለቻት። አረባክሽ እንደዛ ነው የምታስቢው? አዎና ትሰምኛለሽ። ምን ነው ቤቴ ቤት ያበዛሽ፣ ብሩክን አገባሽ እንዴ? ታዲያ ባገባ ውስጥ በምን ጣዕሜ? ማለት እሱን የመሰለ ባል ሸበላ፣ ጸባያተኛ። ተይ ማህሌት፣ ትልቅስ ራስሽን አትሸውጅ ብላ ልክ ልኳን ነገረቻት። ውድ የህያቤ ዩቲዩብ ቤተሰቦቼ የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ